ሁሉንም ነገር ሰጥተሃታል ፍቅርህን ጊዜህን ጉልበትን ግን በምላሹ የምታገኘው የማያቋረጥ ግራ መጋባት የጥፋተኝነት ስሜትና ከባድ የድካም ስሜት ብቻ ነው እንዴት ሁሌም እኔ ጥፋተኛ ሆናለሁ ብለህ ራስን ትጠይቃለህ የድሮዋ ፍቅረኛዬ ወዴት ሄደች ብለህ ትብሰለሰላለህ መልሱ ይሄ ነው አንተ የአእምሮ ታማሚ አይደለህም አንተ ምናልባትም በስነ ልቦና ጦርነት ውስጥ ነው ያለው። ናርሲሲስት ሴት መርዛማ ብቻ ሳትሆን አእምሮዊ ጥገኛ ተውሳክነች በጉልበት ነው የምትኖረው በዚህ ቪዲዮ ናርሲሲስት ሴቶች አንተን ለመስበርና ሙሉ በሙሉ ለመቆጣጠር የሚጠቀሙባቸውን 11 ስውር የጨለማ ስልቶችን እናያለን። እነዚህ ስልቶችን ማወቅ ራስን ነፃ የምታወጣበት የመጀመሪያው እርምጃ ነው። በተለይ ደግሞ ወደ መጨረሻው አካባቢ ስንደርስ ነገሮች እንዴት በስውር እንደሚበላሹና አንተም ሳታውቀው የራስህ እስረኛ እንደምትሆን ትረዳለህ። እስከ መጨረሻው ድረስ አብራኝ ቆይ። አንደኛ፣ የፍቅር ናዳ ከጥፋቱ በፊት ያለ ወጥመድ የመጀመሪያው ወጥመድ ጣፋጭ ነው። በፍጥነትና በጉልበት ትመጣለች። አንተን እስካገኝ ህይወቴ ትርጉም አልነበረውም ማንም እንዳንተ ተረድቶኛ ያውቅም ትላለች። ይህ የነፍስ አጋርነት ወይም ሶልሜትነት አይደለም። ይህ ዳታ መሰብሰብ ነው። እሷ ያንተን እንግዳና ብዙ ሰው የማይወደውን የትርፍ ጊዜ ማሳለፊያ እንደምትወድ ትነግራለች። ለምሳሌ አንተ የድሮ ፊልሞችን ወይም ሙዚቃዎችን የምትወድ ከሆነ በድንገት እሷም የድሮ አድናቂ ትሆናለች። ይህ መስታወታዊ ወይም ደግሞ ሚረሪንግ ይባላል። እሷ ያንተ ነጸብራቅ ትሆናለች። ይህ ለምን ይሆናል ካልክ ምክንያቱ ደግሞ አንዴ ካጠመደች በኋላ ያን የውሸት ማንነቷን ስትነጥቅህ አንተ ያችን ፍጹም ሴት ለማስመለስ የማንኛውንም ነገር ታደርጋለህ። እሷም የምትፈልገው ይሄንን ነው። ሁለተኛ ጋዝላይቲንግ፣ አንተን ወደ ህመምተኛነት የመቀየር ስልት ይህ ምናልባት በጣም አደገኛው ስልት ነው። ጋዝ ላይቲንግ ማለት እውነትህን እንድትጠራጠር ማድረግ ነው። ይህንን ተናግሬ አላውቅም፣ አንተን፣ ያጋነንከው፣ በጣም ስሜታዊ ነህ እያለች እነዚህን ቃላት ደጋግማ ትነግርሃለች። ለምሳሌ እሷ ሆም ብላ የአንተን ቁልፎች ወይም ደግሞ ቦርሳ ያስቀመጥክበትን ቦታ ትቀይርብሃለች። አንተ ስትፈልግ አጥተህ ስትደነባበር፣ ሁሌም እኮ እንዲህ ነህ፣ ነገሮችን ታስቀምጥና ትረሳለህ የማስታወስ ችግር እያጋጠመ ይመስለኛል ትላሃለች። ይህ ትንሽ የሚመስል ድርጊት ቀስ በቀስ የራስን አእምሮ እንዳታመን ያደርግሃል። በስነ ልቦናው ይህ ኮግኒቲቭ ዲዞነንስ ወይም የእውቀት አለመጣጣም ይፈጥርብሃል። አእምሮህ ሁለት እውነታዎችን መያዝ አይችልም፣ አንተ ያየኸውና እሷ የምትለው። ውጥረቱን ለመቀነስ አእምሮህ የሷን ውሸት እንደ እውነት መቀበል ይጀምራል። ሶስተኛ ተጎጅን መምሰል። ይህ በጣም የምትወደው ጭምብሏ ነው። ናርሲሲስት የሆነች ሴት ወንጀሉን ትፈጽምና እንደ ተጎጂ ታለቅሳለች። በማንኛውም ክርክር ውስጥ እሷ ናት የተጎዳችው። ለምሳሌ አንተ ስልኳ ላይ አጠራጣሪ መልእክት አገኘህ እንበል። ስትጠይቃት ከመመለስ ይልቅ እንዴት ታምነኛለህ ብዬ ነበር፣ ስልኬን መፈተሽ ምን ያህል እንደ ጎዳኝ ታውቃለህ፣ በቃ ግንኙነታችን በመተማመን ላይ አልተመሰረተም ብላ ትጮኻለች። በድንገት ክህደቷ ይረሳና አንተ እሷን ባለመተማመንህና ስልኳን በመፈተሽህ ይቅርታ የምትጠይቅ ጥፋተኛ ትሆናለህ። ይህ የመካድ የማጥቃት ከዚያም ተጎጂና አጥቂነትን የማገላበጥ ሂደት ነው። አራተኛ፣ ፍቅርን መከልከል ለመቆጣጠር አንተ ማስራብ። የፍቅር ናዳ ወይም ላቭ ቦምቢንግ ሽልማቱ ነበረ። ይህ ደግሞ ቅጣቱ ነው። አንዴ በእሷ ፍቅር ከሰከርክ በኋላ ያንን ፍቅር እንደ ጦር መሳሪያ ትጠቀሟለች። ይህ ወሲብ መከልከልን ብቻ አይመለከትም። በጣም ስውር ነው። ለምሳሌ በቀልዶችህ መሳቅ ታቆማለች። ስታወራ ዓይንህን አታይም። ቤትህ ስትገባ እውቅና አትሰጥህም። ይህ ስውር ቅዝቃዜ ናላህን ያዞረዋል። በስነ ልቦና ይህ ኢንተርሚተንት ሬንፎርስመንት ወይም ተለዋዋጭ ሽልማት ይባላል። ሽልማቱን ወይም ደግሞ ፍቅሯን መቼ እንደምታገኝ ስለማታውቅ እሷን ለማስደሰት የባሰ ትለማመጣለህ። ያኔ አንተ ታዛዥ ትሆናለህ። አምስተኛ ሶስት ማዕዘናዊ ወይም ትሪያንጉሌሽን፣ ለሷ እንድትወዳደር ማድረግ። ይህ ዘመናዊው የማታለያ ዘዴ ነው። እሷ ሁሌም ሶስተኛ ወገን ወደ ግንኙነታችሁ ታስገባለች። የቀድሞ ፍቅረኛዋ፣ የስራ ባልደረባዋ ወይም ደግሞ የቅርብ ጓደኛዋ ሊሆን ይችላል። ለምሳሌ ሁሌም ከሌላ ወንድ ጋር ማወዳደር ብቻ አይደለም። አንዳንድ ጊዜ ከእናቷ ንግግር ጋር ልታወዳደር ትችላለች። እናቴ ስትነግረኝ ትክክል ነበረች እሱ ላንቺ አይመጥንሽም ብላኝ ነበር፣ ምናልባት እሷን መስማት ነበረብኝ ትላለች። አሁን አንተ የምትወዳደረው ከማታውቀው ወንድ ጋር ሳይሆን ልታሸንፈው ከማትችለው የእናት ምክር ጋር ነው። ግቡ አንተ ሁሌም በራስ መተማመን አጥተህ የእሷን ፍቅር ለማግኘት እንድትታገል ማድረግ ነው። ስድስተኛ የዝምታ ቅጣት፣ ይህ ስነ ልቦናዊ ጦርነት መፍጠር ነው። ስህተቷን ስትነግራት ወይም ደግሞ አይ ስትላት አትከራከርም፣ ዝም ብላት ትጠፋለች። መልእክት አትመልስም፣ ስትደውል አታነሳም። ይህ ዝምታ አይደለም፣ ይህ ጦርነት ነው። ጥናቶች እንደሚያሳዩት ከህብረተሰብ መገለል በአእምሮ ላይ የሚፈጥረው ህመም ከእውነተኛ አካላዊ ህመም ጋር ተመጣጣኝ ነው። ለምሳሌ በአንድ ክፍል ውስጥ ሆናችሁ አንተ እንደሌለ ታስመስላለች። ለድመቷ ታወራለች፣ ቴሌቪዥን ታያለች፣ የራሷን ቡና ትጠጣለች። አንተ ስታወራት ግን አየር እንደሆን ያህል ትመለከታለች። ይህ አንተ የለህም የሚል መልእክት ነው። አእምሮህ ይደነግጣል። ያኔ ዝምታውን ለማፍረስ ብቻ ላልሰራኸው ጥፋት ይቅርታ ትጠይቃለህ። እንኳን ደስ ሳለህ፣ አሁን ተቆጣጥራሃለች። ሰባተኛ ፕሮጀክሽን፣ የእሷ ኃጢአት ያንተ ጥፋት ይሆናል። ናርሲሲስት ሴት ራሷን እንደ መጥፎ ሰው ማየት አትፈልግም። ስለዚህ የራሷን ኃጢአትና ጥፋት አንተ ላይ ትለጥፋለች ወይም ፕሮጀክት ታደርጋለች። እሷ እየዋሸች ከሆነ አንተን አታምነኝም፣ ውሸታም ነህ ትልሃለች። እሷ እየማገጠች ከሆነ አንተን ከሌላ ሴት ጋር በጣም ትስቃለህ፣ ታማኝ አይደለህም ብላ ትከሳለች። ለምሳሌ እሷ ከጓደኞቿ ጋር ሆና ብዙ ገንዘብ ያላግባብ አውጥታለች እንባል። ቤት ስትመጣ የጋራ ገንዘባችንን እየደበከኝ ነው፣ የባንክ ሂሳብህን አሳየኝ ብላ ትርምስ ትፈጥራለች። አንተ ንጹሕ መሆንክን ለማሳየት ስትከላከል፣ እሷ ያጠፋችውን ገንዘብ መቼም አጠይቃትም። አንተ ራስህን በመከላከል ላይ እንድትሆን በማድረግ እሷ ከጥያቄ ነጻ ትሆናለች። ስምንተኛ ለውድቀት ማዘጋጀት፣ ከዚያም አንተን መውቀስ ይህ ድርብ ወጥመድ ይባላል። በምታደርገው ነገር ሁሉ የምትወድቅበትን ሁኔታ ትፈጥራለች። ስሜትህን ግለጽልኝ፣ ክፍት ሁን ትላለች። አንተም ታምነህ ስሜትህን ትገልጻለህ። ወዲያውኑ እንዴት እንዲህ ታስባለህ? በጣም ደካማ ነህ ብላ ያንኑ ስሜትን እንደ ጦር መሳሪያ ትጠቀሟለች። ለምሳሌ ከጓደኞች ጋር ውጣ ተዝናና ብላ ታበረታታለች። አንተም ወጣ ስትል እኩለ ሌሊት ላይ ደውላ እንዴት ብቻዬን ተተኝ ትሄዳለህ? ምንም ግድ አይሰጥህም ማለት ነው ብላ ታለቅሳለች። እሷን ፈቅደህላት ብቻዋን ብትወጣ ጥፋተኛ ነህ፣ ባትወጣ ደግሞ እስረኛ ያደረከኝ ትላለች። ግቡ ሰላም መፍጠር ሳይሆን አንተ ሁሌም ስህተተኛ እንደሆንክ እንዲሰማ ማድረግ ነው። አሁን የምንመለከተው ቁጥር ዘጠኝ ላይ በብዙ ግንኙነቶች ውስጥ የማይታየው ነገር ግን አእምሮህን ከሰበረ በኋላ ሱስ የሚያስይዘው ስልት ነው፣ የማያቋርጥ የታማኝነት ፈተና። ግንኙነታችሁ ሰላማዊ ሲሆን ትጨነቃለች። ስለዚህ ያለ ምክንያት ጠብ ትፈጥራለች ታማኝነትን ለመፈተን ብቻ ስትል ማለት ነው። ይህ በስነ ልቦና ትራውማ ቦንዲንግ ወይም በስቃይ መተሳሰር ይባላል። በሁከትና በጊዜያዊ ሰላም መካከል ያለው ውደት ሱስ የሚያስይዝ ጠንካራ ትስስር ይፈጥራል። ለምሳሌ አንተ የጠየቀችውን ሳይሆን ሌላ አይነት ወተት ከሱቅ ገዝተህ መጣህ እንበል። እሷም ይህንን እንኳን ማስታወስ ካልቻልክ እንዴት ነው አብረን የምንኖረው? በቃ መለየት አለብን ብላ ትልቅ ድራማ ትፈጥራለች። ነገሩ ስለ ወተቱ አይደለም። ነገሩ አንተ ስትደነግጥ፣ እባክሽ አትሂጂ አስተካክላለሁ ብለህ ስትለምናት ማየት ነው። ይህ የእሷ የኃይል ፍተሻ ወይም ፓወር ቼክ ነው። አንተ አሁንም የእሷ የስሜት ባሪያ መሆንክን ታረጋግጣለች። አስረኛ የስም ማጥፋት ዘመቻ። ይህ የመጨረሻው ጥፋት ነው። አንዴ ልትቆጣጠርህ ካልቻለች ወይም ደግሞ ልትተዋት እንደሆነ ካወቀች ስምህን ታጠፋለች። እሷ ታሪኩን መቆጣጠር አለባት፣ ስለዚህ አንተ እሷን ከመክሰስ በፊት እሷ አንተን በዳይ፣ መርዛማ፣ አእምሮ የተነካ እንደሆን ካደረጋ ለሁሉም ትናገራለች። ለምሳሌ ለጓደኞቿ ብቻ አይደለም የምትነግረው። በጣም ስውር በሆነ መንገድ ለእናትህ ወይም ደግሞ ለቅርብ ጓደኞች ደውላ ስለ እሱ በጣም እጨነቃለሁ፣ ሰሞኑን ባህሪው ተቀይሯል፣ ብላ በማሳሰብ ትመረዛቸዋለች። ያኔ አንተ ለእርዳታ ስትጮህ ማንም አያምንህም። ያንተን የድጋፍ ስርዓት ሙሉ በሙሉ ታጠፈዋለች። አስራ አንደኛ ግቡን ማንቀሳቀስ። በዚህ ጨዋታ መቼም አታሸንፍም፣ ምክንያቱም ግቡ ሰላም አይደለም፣ ግቡ የበላይነት ነው። ትንሽ ገንዘብ ብታገኝ እኮ ደስተኛ እንሆናለን ትላለች። ተጨማሪ ስራ ሰርተህ ገንዘብ ታገኛለህ። ገንዘብ ካገኘህ በኋላ ገንዘብ ብቻ አይደለም፣ ጊዜ እንፈልጋለሁ ትላለች። ከስራ ቀንሰህ ጊዜ ትሰጣታለህ። ከዚያስ? ከዚያማ ሁሌ ቤት ነህ፣ ምኞት የለህም ትላለች። ደንቦቹ በየቀኑ ይቀያየራሉ። ጨዋታው የተዘጋጀው አንተ ሁሌም እንድትወድቅ ነው። አንተ በቂ እንዳልሆንክ እንዲሰማህ ማድረግ ነው። እሷ ረካሁ ከማለቷ በፊት አንተ ተቃጥለህ ታበቃለህ። ምክንያቱም የምትመገበው በፍቅር ሳይሆን በድካምህ ነው። በአጠቃላይ እነዚህን ስልቶች ማወቅህ የመጀመሪያውና ትልቁ እርምጃ ነው። ከነዚህ ባህሪያት ውስጥ አንዱን ወይም አብዛኛውን የምታስተውል ከሆነ በግልጽ ልንገርህ፣ አንተ ታማሚ አይደለህም፣ አንተ ጥፋተኛ አይደለህም፣ አንተ እየተጠቃህ ነው። ከዚህ አዙሪት መውጣት ይቻላል፣ ግን የመጀመሪያው እርምጃ እውነትን መቀበል ነው። አሁን ጥያቄው ላንተ ነው። ከነዚህ 11 ስልቶች ውስጥ ህይወትን የነካው ወይም ደግሞ ይሄ እኮ እኔ ነኝ ያሰኘ የትኛው ነው? እባክን ስም ወይም የግል መረጃ ሳትጠቅስ ተሞክሮህን ከታች በኮሜንት መስጫው ላይ ጻፍልኝ። ያንተ ታሪክ በዝምታ እየተሰቃየ ያለ ሌላ ወንድን ሊያነቃ ይችላል። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ዋጋ እንደሰጠህ ተስፋ አድርጋለሁ። ለተጨማሪ እንዲህ አይነት ጥልቅ የስነ ልቦና ትንታኔዎች የሰብስክራይብ ምልክቷን መጫነህ እንዳትረሳ። ላይክ እና ሼር በማድረግ ቪዲዮ ለሌሎች እንዲደርስም አድርግ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።